ላይ በጣም ከባድ አጋጣሚ አጋጣሚ እኔ ነበርኩ ሆስፒታል የነበርኩት፣ እና ከባድ ነው ስሜት። ሆስፒታል ለነበርኩ ፈዋድ መልካን እንድና አንድ ያክስቱ ልጅና እኔ ነበርኩ። መዝም በኋላ መጣ። ከዛ በኋላ በመሃል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። የምናቀውም ዶክተር አግኝተን ነበር። መጀመሪያም ከቤት ሲመጣ ኦክሲጅኑ ሀያ አንድ ላይ ነው ሆኖ የመጣው አሁን ደግሞ አልሐምዱሊላ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጂኑ መቶ ፐርሰንት ነ አላለን አንድ ዶክተር የና መዋዝ ጠይቀ ነው ነበር። እዛ በኋላ በመሀል አሱድ ለመስገድ ወጣል አሱድ ሰግደን ስንመጣ ከበር ለአንድ ደቂቃ ያክል ነፍሱ ስንፋሱ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ አራት አምስቱ ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬይ አመጡ ። ተንቀሳቃሽ ኤክስ ሬይ ብለው አመጡ። የሳንባ ስፔሻሊስት ብለው አመጡ። የጭንቅላት ስፔሻሊስት አመጡ። አምስት ዶክተር ብለው ተሰባስበው እሱ ላይ ተረባረ አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ አጋጣሚ በረንዳ ላይ የነበርኩ ፏድ መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የመሀመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘ ነው። አብሶሪ አለ ዶክተር። ውሸቱን መሰለኝና አብሶሪ ብዙ ልናድ ነው ሞክር ስድስት ሰባቱንን ሞክር ነው ማሽንም አገዘው ሳምባው በጣም ተጎድቷል፣ እና ደክሞ ከሆነ ንገረን ሲለው አም ሶሪ ብሎ ዶክተሩ ባለቀሰ። ይወቱ አልፏል። እንዴት እንዴት እንዴት ላለ ውሸትህን ነው አልኩት። ከዛ አስገባኝ። ገዋን ለብሰህ ግባ አለ። ማሽን የሚቆጥረውን ሀርት ቢቱ የሚቆጥረውን ይዋለኝ አቁሞ አላለኝ በጎን በኩል ተኝቷል። ጥራው ትንፋሹን አዳምጠዋል። እዛ ተገቢ ሙሃመድ ሰሄድ ስለው አይመልስ። ሙሃመድ ሰሄድ አልኩት። አልልሱ ሰው ናገር ከበደኝ። እኔና አክስቱ ንጭዋድ ብቻ ነው የምናውቀው። ከበደኝ። ዶክተሮች አለቀሱ አዘሩ። በጣም ከባድ ነው። በጣም ከባድ ነው። መሐመድ ሰይድ አይናገርም። አንድ ሽብር ቸግሮት አይናገር አምስት መቶ ወር ችግሮት አይናገርም። ሳይናገር ሳይተነፍስ እንዲህ ነው ሳይል እንዲህ አድርጉልኝ ሳይል ተብቃቅቶ እኔ ኖሮ ችግሩ ችሎ እኔ ኖሮ፣ ለማንም ምንም ብሎ አያውቅም። ለማንም አጎምሶ አያውቅም። አልቅሰን አልቅሰን ወጥቶልን፣ ምን ልበላችሁ፣ ከምንም በላይ ወዳጅን ያጣሁት ሁላችንም ወዳጅን ያጣ ነው። ሶማሌ ሀገሪት ልጅ ነው። በደንብ ታውቀዋለህ። ስለ መሐመድ ሰይድ እንደዚህ ነው አይባልም። ብቻ አላህ ይዘንለት። በሀይቅ እዛ እያለ በጣም ደውሎልኝ በጣም የሚያሳዝኑ ቀልብ የሚሰሙ ነገሮች ነግሮ የነበረ ግን እዚህ ላይ መናገሩ ተገቢ አይደለም። በሻል ነው መጠን ለቤተሰቦቹ እናግዝ እንርዳቸው። ቅድም ሚስትየው ጋር አብሬ ነበርኩ። ህፃን ልጅ የአራት ወር የአምስት ወር ህፃን ልጅ ይዛ መታ ፏዴ ጠየቅ ይህን ልጅ እኮ ገና እኳ አልጠገበው ማለች ሶስት ሴት ልጆች ነው ያሉት። የመጨረሻ የወለደው ልጅ ወንድ ነው። ወንድ መውለድ በጣም ይፈልግ ነበረ። አላህ ባለቀ ሰዓት ወንድ ሰጠው። ወንድ ከሰጠው በኋላ በደንብ ሳያጣጥመው ልጁን ወደ አኸራ ሄዷል። ሚስቱ ለሱ በጣም ብዙ ነገር መስዋዕትነት ከፍላለች። የቤት ኪራይ ሊከፍል እየሄደ ያጅባቸው የቤት ኪራይ ሊከፍል እየሄደ የተቸገረ ወንድሙ ሲያይ የቤት ኪራይ ቢያጉል ልጅ ነበረ ወላሂ ነው ምላቸው የቤት ክራይ አግድሎ ይሰጥ ነበር። ከዛ ድጋሚ ያንን የቤት ክራይ ለመሙላት በቃ ፍዳው የሚያይ ልጅ ነበር። ይህ የምናወራው የሰው አንጀት ለመሙላት አይደለም፣ የሐቂቃ ነው። ለማንም እንደዚህ መልክ አልመሰክርም። ከሱ አንድ የሚያጅባችሁ ነገር እስቲ ሁሉም ጋር ላይቭ ግቡ። በተለያየ እንትን ላይ ያሉ ሰዎች እንዳለ ስለሱ ነው የሚያወሩት። በሀያት እያለ ስለ አንድነትን ይወድ ነበር፣ ስለ አንድነት ያወራ ነበረ። ከሞተም በኋላ ሱብሃነላህ ህዝቡን አንድ አደረገው።